ቤተሰብ ተመልሼ መጥቻለሁ። ተመልሼ ስመጣ አንድ ኮሜንት እህቴ በውስጥ መስመር ልካልኛለች እና የላከችልኝ ምንድን ነው ያው ታምሌት ላይ አያስቀምጭዋለሁ ስትገቡ ታያይቷላችሁ ብዬ ተስፋ አደርጋለሁ። እንግዲህ ልሉ ሙስሊም እህትሽ አይደለችም ወይ? ላይ ለአንዴታት መልሻትም ሴት ልጅ አይደለችም ወይ? ወንድም እህት ቤተሰብ የላትም ወይ እያለችኝ ነው። እኔ እህትን ወንድምም ይኖራት አያገባኝም። እንደፈለገች መሆን ትችላለች። ሲቀጥል ደግሞ ከአሁን ወዲህ ከቅርታ ጋር ማለት ነው እህቴ፣ ሉሉ እህትሽ ናት ብለሽ እንዳትናገርኝ። እህቴ አይደለችም በጭራሽ። እንደዚህ አይነት እህት፣ የወረደ እህት፣ እንደዚህ ቆሻሻ የምታወራ የሰውን ገመና የምታወጣ እንደዚህ በቃ ለስራ ብላ ለሰብስክራይብ ብላ እዩልኝ ስሙልኝ የምትል እህት ሊኖረኝም አልፈልግምም፣ አይኖረኝም። አይደለም እህት ጠላቴም እንደ ሉሉ ሊሆን አልፈልግም ማለት ነው። ምክንያቱም ሉሉ አብርሽና ሩታ በአንድ ሴት ብትጠላቸው በሚሊዮን የሚወዳቸው አለ። አብርሽና ሩታ እኛ ስንወዳቸው እንደ እህትነት፣ እንደ ወንድምነት ለጥቅም ሳይሆን በጥሩ ነገር። ምክንያቱም አብርሽም እንደ ወንድማችን ሩታም ደግሞ እንደ እህታችን አድርገው ነው የምንወዳቸውን። ደግሞ እንደምንወዳቸውም ደግሞ በተግባር እያሳየን ነው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ቤተሰቦች ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ በዝዝት ትርፍርፍ ይበለለኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ እና ውድ ቤተሰቦቼ ልሉ ማለት ህፃን ልጅ አይደለችም፣ ትንሽ ልጅ አይደለችም፣ የምትመከር ልጅ አይደለችም። ሞር እንኳን ለእኛ ታላቅ በጣም የብዙ ጊዜ ታላቅ ትሆናለች ሉሉ ማለት ነው። ጀስት እንኳን እኛ ብናጠፋባት እኛ ብንበድላት እሷ እንታረግ ሰላም እናወርድ፣ በቃ ሰላም እንፍጠር እና አፋፍ እንባባል ነበር። እሷ እና ሙስሊም የምትሆነው ለአንድ ወር ብቻ ነው፣ ልንገራችሁ ነው ማለት ነው። ረመዳን ላይ እንግዲህ ምንም ነገር ድምፅ አልነበረም፣ ምንም አይነት ነገር አልነበረም። ሰላም ወርዳ ነበር፣ ሰላም አርጋ ነበር። ከአንድም ሁለቴ ደግሞ ይቅርታ ትጠይቅና መልሳ ደግሞ ይቅርታዋንም ሁለት ቀን ሳይቆርጥ መልሳ በቆሻሻ ውስጥ ትገባለችና ለእንደዚህ የነሳው ምክር አያስፈልገውም ማለት ነው። እሷ ሞር እኛን ትመልስ ነበር ማለት ነው። እኛ የእሷ ታናሽ፣ እሷ እንድንመልስ አይገባንም ማለት ነው። ሲቀጥል እኔ ስለ እሷ እውነቴ ነው ሙላችሁ፣ ቤቷንም አልሄድም፣ አላያትምም። ዞርም ብ የትም እንዳለች አላያትም። አንዳንዴ የእኛ ልጆች ትገርሙኛላችሁ። እውነቴ ነው ሙላችሁ፣ ለምንድነው ቤቷ የምትሄዱት? እንደዚህ ለቆሸሸ ለወረደ ሰው ማለት ነው። እኔ በጣም ነው የምትገርሙኝ። እኔ የት እንዳለች አላውቅም። ዛሬም ይሄንን መሴጅ ወይም ደግሞ ይሄን ኮሜንት ባይመጣልኝ እኔ ስለ እሷ ማውራትም ማውራት አልፈልግም። ለምን ሴት ልጅ ሆና እንደዚህ መውረድ እንደዚህ መቅለል፣ ያልተባለ ነገር በቃ እኔ እንጃ አላውቅም። በሙስሊም ደግሞ የማይጠበቅ ነገር ነው እና በዚሁ አጋጣሚ ሙስሊም እህቴ አይደለችም እሷ። እንደውም እኮ እሷ እያሳደበችን ነው እያስቀጠቀጠችን ነው። ሙስሊም እኮ እንደዚህ አይሳደብም እየተባለ ነው ማለት ነው። እና እሷ ስታሰድበን እኔ እሷ ምን ቤት ናትና፣ እኔ የምመክራት ማለት ነው። እሷ ሕፃን ልጅ ናት። በአሁኑ ሰዓት እኮ ሕፃን ልጅ ራሱ አይመከርም። እና የሚጎዳትና የሚጠቅማት ለነጊ ለቤቷ የሚሆናትን አላታችም። እና እሷ ምንድን ነው የምትፈልገው? ሽቀላ ነው የምትፈልገው። ማንንም አትወድም። ለምሳሌ እኔ እሷ የምታደንቃት ወይም እሷ የምትወዳትን ሰው ከመሬት ተነስቼ አንድ ፈቶ ብትወስድ እንደዚህ ያደረገች ያንን አረገች አልልም። ለምን አነካችኝም፣ ምንም ነገር የምትለኝ ነገር የለም። ማንም አብርሽም ቢሆን ወጥቶ የሚናገር ነገር የለም። ሮታም ቢሆን የሉሉን ስም ጠርተው ሉሉ እንደዚህ አድርገሻል፣ አብርሽም ደግሞ ሉሉ እንደዚህ በድለሻል አላሏትም። ለምን ከመሬት ተነስታ ነው? ይሄ ለምን ይመስላችኋል? ልሸቀላ ለሰብስክራይብ ነው እንጂ የሰው ልጅ ሆኖ በዚህ ልክ በዚህ ልክ መሳደብ፣ በዚህ ልክ ደግሞ የሰውን ገመና ማውጣት፣ በዚህ ልክ ደግሞ የሰውን ፊት መለወጥ ማለት እኔ እንጃ። እናንተ ምን ታስቡታላችሁ? እናንተ ብትሆኑ በእኔ ቦታ፣ አሁን ለእህቴ ለጠየቀችኝ እህቴ ምን ብላችሁ ነው ሉሉ ምትመልሷት? እንዴ ብትመለስ እኮ ትመለስ ነበር። ከአንድም ሁለት የተሰቅለን እያወራ ነው ይቅርብሽ ትባላለች። እሺ ትላለች፣ መልሳ ደግሞ እንደዚያው ይቅርታ ትጠይቃለች፣ መልሳ እዚያው ቆሻሻ ውስጥ ትገባለችና ከእንደዚህ አይነት ሰላም ከእንደዚህ አይነት ሰው እንካ ሰላምታ እኔ ማውራትም መምከርም አይጠበቅብኝም ማለት ነው። እና ራሷ ያላትን ነገር መስራት መብቷ ነው። ዛሬ ይመስላታል፣ ዛሬ ሰብስክራይብም ልታገኝ ሆይ ሆይ፣ ጎበዝነሽ፣ ጀግናነሽ፣ አንበሳነሽ ልትባልም ትችላለች። ይጅበት ያለ አንቺ ማን አለ ልትባል ትችላለች። ግን የነገ ቀን ደግሞ ታየታላችሁ ምን እንደሚሆን ማለት ነው፣ ምን እንደሚፈጠር ማለት ነው። እውነቴን ነው የምላችሁ፣ ሞር አይደለም። እኛም ማለት ነው፣ አብርሽ ምን እንደምትሳድብ ያውቃል፣ ሩታ ምን እንደምትሰድባት ያውቃታል። ግን የስራዋን ያውጣት ስራዋን ይስጣት ብላ ነው ሁሉም ሰው የሚያልፋት ማለት ነው። እና ዛሬ እኔ ምን ስለሆነች እቺ ከንቱ የሆነች ልጅቷ እኔ ምን ስለሆነች ነው እሷን ምመክረው? በምን አንደበቴ ነው? እንደዚህ እንደዚህ ነገር እሺ፣ እንዲህ እንዲህ ነገር ነው እንኳን ብትባል መስሜ አሰጥም፣ እሺ ብላ አትጠይቅም። ከዚህ በፊት እኔ የቤቷ ተሰቅዬ ለአውራት በስነ ስርዓት ልመክራት እንደዚህ አይደለም፣ እነሱ ተዋደው ለሚኖሩት እኛ ምን አጣላን? ምን አስቸገረሽ? አንቺ ስሪ፣ እንደ በማንም ስሪ፣ በሁሉም ስሪ፣ ስራ ስራ ነው ስላት እንዴት አድርጋ እንዳወረደችኝ ማለት ነው። እና ለእንደዚህ አይነት ሰው እኔ ቦታም የለኝም። እውነቴ ነው የምላችሁ። ለምሳሌ አንድ ነገር ልንገራችሁ። ማታ ማታ እናንተ በእንዳ የሚሰርታችሁ በቃ ስራችሁ ጨራርሳችሁ ምናምን ቆሻሻ አውጥታችሁ አይደለም የምትጥሉት? ከዛም ከጣላችሁት በኋላ ዞር ብላችሁ ታዩታላችሁ። እኔ ልውሉ ማለት እንደዛ ናት። እንደዛ ነው አድርጌ ነው ማየት ማለት ነው። ምክንያቱም እኛ ሩታንም ሆነ አብርሽንም ሆነ እንወዳቸዋለን እናደንቃቸዋለን። ምንም ነገር የሚሉ ነገር የለም፣ የሚናገሩት ነገር የለም፣ የሚጋገሩት ነገር የለም። አንድ ቀን እንኳን ተመልካች አይደለም። ልውሉ ለብቻን ሱማን ጠርተው እንደዚህ ነገር ቢሏት፣ ሱማን ቢያቋሻት፣ በዚህን ያክል ብሰድባቸው በጣም ይገባት ነበር፣ ግን በእነሱ እየተጠቀመች በእነሱ እያደገች በእነሱ ሰብስክራይብ እየለቀመች በእነሱ ዶላር እየተቀበለች በእነሱ ውላ እያደረች እንደዚህ አይነት ነገር ስታደርግ እኔ ምን ብዬ ልምከራት? እስቲ እናንተ ብትሆኑስ በእኔ ቦታ ብትሆኑ ምን ብላችሁ ነው የምትመክሯት ተመለሽ ስትባል ማሰማ ታይ ስትባል ማሰማ ለራሷ ጥቅም እንደ አንድ ሰው እኮ እውነት ሼም እንኳን እኔ ለምሳሌ አንዳንዴ ማለት ነው እውነት ነው ብላችሁ የሆነ ሰው የሆነ ነገር ካረገልኝ ሼም ይዘኛል ወይኔ ላረገልኝ ነገር እየሰራሁበት አይደል እየተጠቀምኩበት አይደል እላለሁ ግን እሷ እንደምታዩ አላት ሰብስክራይብ የምታገኘው በአብርሽና በሩታ ነው። ከመጀመሪያ ጀምሮ ማለት ነው የሩታና የአብርሽ አድናቂ ነበረች። ስትጠገብ ስትሞላ ስትሞላ አሁን ተቀየረች እና ይሄ ማነው እንደ እባብ ነው የምትቀየረው ማለት ነው። ዛሬ ያለው ነግ የለው ከሚል ሰው ምን አይነት ምላሽ ነው የምታገኙት? ምንም አይነት ምላሽ አታገኙም። እና በዚሁ አጋጣሚ የእኛ ልጆች በቤቷን ባትሄዱ በውስጥ መስመር እንደዚህ ተጨናንቃችሁ ምናምን ቦታም ሰታችሁ ባትኮምቱ በጣም ደስ ይለኛል። እኔ እንደኔ በቦታዬም አልቆጥራትም ምክንያቱም ቆሻሻ ሰው ዞር ብሎ ማየት እኔ እንጃ። በተለይ ሴት ልጅ ሆኖ እንዳለችም እህቴ ማለት ነው ወንድም የላትም ቤተሰብ የላትም የሚባል ትክክል ነው። አንድ ሰው ወንድም ካለው ቤተሰብ ካለው ወይ የኔስ ወንድም ቢሆን ወይ የኔስ እህት ብትሆን የኔ ቤተሰብስ ቢሆን የሚባል ነገር አለ ማለት ነው። ይሄ እንዳለችም ወይም ቤተሰብ የላትም ይሆናል እህትም የላትም ይሆናል ወንድምም የላትም ይሆናል። እስኪ አንድ ሰው የጭንቅላቱ የሚለብሰው ጃብ እንኳን የሚቀየርበትና ከንዱራ እንኳን የለበሰው ጅልባብ የማይቀይር ሰው ቀን ሙሉ በግጥም ግጥሙን በማን ነው? በአብርሽና በሩታ ነው ያንን ሁሉ ከመግጠም እኔ ምን ነው እና ጨዋ ጨዋ የሚያጫውተኝ ለረሞዳን ብቻ ነው እንዴ? ፈጣሪ እኮ አላህ እኮ ረመዳን ብቻ አይደለም። በሁሉም ቀናት በሁሉም ጊዜ መልካም ሆኑ ብሎናል። ለሰው ልጅ መልካም ተመኙ እናንተም መልካም ታገኛላችሁ። ሞር እንኳን ያ ሰው ቢበድላችሁ፣ እናንተም ቢያስቀይማችሁ እናንተን ግን መልካሙ ነው ተገኙ ነው የሚባለው ማለት ነው። እና እኔ ከዚች ጋር ከሰላም ተለምን በፊት እንደውም እኔ የዓለም አወቂ እውነት የምትመለስ ይመስለኝ ነበር። እያወጣው ሰድባት ነበርኩ፣ እናገራት ነበርኩ። ግን አትመለስም። ስለማትመለስ ራሷ ሰ አይምሮዋ ትክክል ሰዎች ስላልሆነ አንድ ሰው እንኳን ይሄ ሁሉ ህዝብ ሲጮህበት እኔ በይቱን መንደር አሁን እሷ ናት የሰውን ገመና የምታወጣው የምትሳደበው፣ ያልተባለ ነገር ተባለ የምትለው የሰውን ፊት የምታጠፋው የሰውን ፊት የምታበላሸው ማለት ነው። እሷ ናት እንጂ እኔ ዩቱበር ማንም አይቼ አላቅም። እንደ እሷ ቆሻሻ ዩቱበር ማለት ነው። እና እሷ እኔ እንጃ መጨረሻው አላ ያሳምራላት እንጂ። እና ውድ ቤተሰቦቼ ከእሷ ጋር እንካ ሰላምታ ማለት አያስፈልግም። በራሷ ጊዜ አይምሯን ወደ ራሷ ሲመለስ ማለት ነው፣ ይህን የሰራሁት ነገር መጥፎ ነገር ነው የሰራሁት ብላ ከልቧ አንድ ቀን ይቅርታ ልጠይቅም ትችላለች። ምን ይታወቃል? እና እነሷ ምክር አያስፈልጋትም ህፃን ልጅ አይደለችም። ዛሬ ህፃን ልጅም ራሱ ተው ከተባለ እሺ ይላል የሚጎዳውና የሚጠቅመ የሚጠቅመው አውቃል። እሷ የታያት ጀግና አንበሳ አንቺ አንቺ ነብርነሽ እኮ አንቺ ከአንቺ በላይ ማን አለ። ግጥም ስለምትገጥም በቃ እና ያንን ስለሆነ ቤተሰቦቼ ትሂድበት ትቀጥልበት። እኔ እንደኔ እንደኔ ነግርላችኋለሁ፣ ምንም ነገር አልናገራትም። እህቴናትን ብዬ አላስባትም። ዩቲዩበር እትናትም እንደኔ ማዳጊናትም ብዬ አላስባትም። ከምንም ነገር አላስባትም ማለት ነው። እንደዚሁ አይነት እህት ሊኖረኝም ምርጫ የምላደርገውም አልፈልግም ማለት ነው። ጠላት እንኳን እንደ ሉሉ አያረግም። እውነቴ ነው የምላችሁ፣ ጠላት እንኳን አንድ ቀን ይሳሳላችኋል። የሆነ ነገር ከሆነ ወይኔ ይሄ ነገርማ እንደዚህ ነገር ነው ብሎ እንኳን ይሳሳል ማለት ነው። እሷ የማይሳሳ ልብ ነው፣ ድንጋይ ልብ ነው የሰጣት ማለት ነው። በቃ የሷ ልቦና ሰውን አቁሽሺ፣ የሰውን ስደቢ፣ ሰውን ያላለ ነገር አድጊ፣ የሰውን ገመና አውጪ በነገራችን ላይ በዲናችን ራሱ እውነቴ ነው ምላችሁ ገመና ማውጣት ማለት በጣም ከባድ ነው። እና እኔ እኔ እንጃ ምን ብዬ እንደምናግራችሁ አላውቅም ስለሷ እና ከአሁን ወዲህ ስለሷ ባትጠይቆኝ በጣም ደስ ይለኛል። እኛ አላማችንና ጉዟችን ወደፊት ከአብርሽም ከሩታም ሆነ አብርሽና ሩታ ብቻ መውደድ ነው ስራችን።